ተቀጥማ የሚባል ነገር የለም። እነሱ ፋሚሊ ናቸው። ፊት ለፊት ነው። ብቻእኔ እንደማልፈልግ እኮ ትናንት ነገርኩሽ። ከዛ ቀየርሽ። እነሱ እንዲፈእኔ በሌለ ሰዓት ልትለብሺኝ ልልበስ ማለት ነው። እኔ በሌለው ሰዓት ያ ህሊና ከሌለሽ በሌለው ሰዓት ልበሽኝ፣ እኔ አያገባኝም። ራቁት መሄድ ምንድን ነው የሰው ልጅ ራቁት መሄድ ፋሽን ነው። አኔ ራቁት መሄድ ስነ ስርዓት ያላት ሴት ያስብላል? ራቁት መሄድ ገላሽን ገልጦ መሄድ እግዚአብሔር ይወዷል? ዳስስ ነሽኩት ላይ እኮ እንዲታይ እኮ ነው። አሁን ይሄ ልብስ ቤብ ይኸውልሽ ናፍቆት እራሱ ማርዬ፣ ተይ የማይባል ነገር አትበይ እያለች ሁሉም ሰው ነው እያሉ። ቤት ውስጥ ብቻ ማርያምን፣ ቤት ውስጥ ብቻ ሩት፣ አርቲስቷ ቤት ውስጥ ብቻ እንጂ ውጪ ነው እንደ ፋሽን እኮ ነው። ኧረ ሶፊማ ሶፊ፣ አንቺ ደጋፊ ነሽ። ሶፊ ስነስርዓት ያ ታምራላችሁ ቴንክ ዩ አይ እንደ የምን ራቁቴን ካልሄድኩ ነው ፋሽን ፋሽን? ግን እንደ ይህቺን የምታከልቱት ማስያዥ አድርገህ ከዛን ጃኬት ከዛስ፣ ከዛ በኋላ ይሄ ፍክሪት ልትያ አይደለም ለሚያያት ለእኔ ራሱ ደብረኛ እኔ ጃን አይመቸኝም፣ እንደዚህ አይነት ነገር እንደውም አበሻ ቀሚስ ብትለብሽ ነው ደስ የሚል። ቤቴ የሚገርማችሁ ነገር አንድ ፍሬ አበሻ ቀሚስ የለኝም። አሁን መግዛት ያለብኝ አበሻ ቀሚስ ታይ እንደ ቱና ቱኝ ትልሻለች። ኖ ኖ ጎፈንድሚ ያዋጡልኝ፣ አልኳችሁ፣ ራበኝ አልኳችሁ፣ ደረጃችንን ነው ጋይስ። እኔ እኮ የሚመጣው እዚህ ፈታ ለማለት ነው። እመቤት ነው ማሳየት፣ እንደዚህ ፈልጌ አይደለም፣ ግን ለእናንተ አስፈላጊ ነው። በቃ ቀዩ አኬ ትለኛለህ እንዴ? እከ እከ ሂድና እዚያ አዋጣለት ድሃ እንዴ? እኔ ጭንቅላት አለኝ፣ ወገብ አለኝ፣ እጃለኝ፣ እግር አለኝ። እንዴት ነው ጎፈንድሚ አዋጡልኝ ምናምን ምናምን፣ ልለምን እኔ ልለምን እኔ መርሃዊ ፍጹም መርሃዊ ፍጹም ወድመን ከምጽሆ እንኳ ይትፈልጥን ተነዋይ እኔ ልለምናችሁ እዚህ ጋር መጥቼ፣ እኔ እኮ እዚህ ጋር መመጣው እኮ ከእሷ ጋር ፈታ ዘና ለማለት ነው። ምድረ እከካም ቆዳ በቃ በቃ። ሲያስጠሉ በእናትህ አሁን አይሰደብከው ይበቃዋል። በቃ አይነ ተሳካለች የምትፈልገው ይሄን ነበር አሉ ነው። እኔ እዚህ ጋር ምን አለውና ነው? ማን ምን ከማን? ሁለት እጅና ሁለት ገለኝ ጭንቅላት አለ። በቃ የሆነ አንድ ሰውን አንድ ስም ከተሰጠው በቃ ያ ስም ያህ ነው ማለት ነው። ኖ ተሳስታችኋል። አበሻ እንደዚህ ለአበሻ ክብር ይኖራቸው ትንሽ ከሱ እንደዛ ስለ ሚመስላቸው ና በአንድ ቆንሰ ነው ጋይስኔ ቀብረር ብዬ ነው የምኖረው። ድሮም እንደ ክርስቶስን ነው የምላችሁ። አሁን ትምህርት ልጀምር ነው፣ ማስተር ላደርገው ነው። ወረቀቴ አራት ሰርተፊኬት ነው የሚይዘው። ካሽ ከበለ ከንትን ካል እግዚአብሔርን ነው የምላችሁ። እንዴ፣ ትቀልዳላችሁ እንዴ? ከፍዬ ነው የምማረው።

አሁን ጸጉሯን እያስተካከለች ነው። እኔ ደግሞ ይኸው መስሪያ ቦታ ላይ ጋደም ለብይ ሰው ሲናገር እናንተን ካልተመለከተ ማራኪዬ ቴንክ ዩ አትናደዱ። እኔ እኮ አንቺ ተናገሪ ኩ ምቾ ታሰቃይ ናፍቆትዬ መድኃኒዓለምን ነው የምልሽ። ሰሞኑን በጣም በቃልኩ ማሬ ትናገራለች ኳ አትናገር እኮ እሷ ስትናገር ትክክል ብቻ ነው ያለው። አዎ ልክ ነው የሚባሉ ምክንያቱም እዚህ ጋር ከሌን ብለን ካልተናገረ የሚሰድበንን። አሁን ለምሳሌ የማይሆን ሰው ከሆነ የተሳደበ ይኸው ጠፋ። ስም አትጥሩ የሞተ ሰው ስም ማለት ከእነሱ ምንም የሚደበቅ ነገር የለም። በደንብ ለማስፈግር በጣም ነው። ዛሬ ፊቱን ልሰራው ነው እና ስራ ቦታ ነኝ። ሰወዳችሁ እኮ ስልኬ ምንድን